ይዤ ልምጣ ጓዜን ጠቅልዬ ብለሽ ሙድ ስትዢ በየጊዜው ነፍሶባል ስትይ፣ እቴቴ ስትይ ዝም ብዬሽ ነበር። አሁን የታባሽ ትገቢ ያለሽ? መጥቼልሻለሁ። የታባሽ ልትገቢ? አንቺ እኮ ተስፋ ቆርጠሽ ልትታነቅ የነበርሽ ነሽ። ህይወት ተስፋ ቆርጠሽ፣ ለምን እኔ በምንም ሀስል አድርጌ አሜሪካ መኖር ይችላል፣ በገንዘብሽ በሰራሽው ሱቅ በደረቴን ያሳል። ጡትሽን አሰርተሻል። እኔ መረጃ ጥግ ድረስ ነው ስለአንቺ የሚኖረኝ። አዱግ አብረዋ ጡትሽን አሰራሽ መሬት ላይ ነበር የተኛው። ለምን ማንም ነበር የሚሸጉሩሽ? ኤቨሪባሪ ኖውስ ማንም ያጫውትሽ ነበር። ስምንት ወር ታግሼሻለሁ። ፓስተር ቆለት ስትይ፣ ይዤ ልምጣ ጓዜን ጠቅልዬ ብለሽ ሙድ ስትይ፣ በየጊዜው ነፍሶ ባል ስትይ፣ ቴቴ ስትይ ዝም ብዬሽ ነበር። አሁን የታባሽ ትገቢያለሽ? መጥቼልሻለሁ። የታባሽ ልትገቢ? አንቺ እኮ ተስፋ ቆርጠሽ ልትታነቅ የነበርሽ ነሽ፣ ህይወት ተስፋ ቆርጠሽ። ለምን እኔ በምንም ሃስል አድርጌ አሜሪካ መኖር ይችላል። በምንም ነገር ላይ ስድቤ ራሱ እንደ ኢንጆይ እንደ ሙቪ ነው የሚታየ። ጠንቋይ ቤት ነበር የምትንከራተችው። ሰርጀሪ፣ አንቺ እኮ ጂጂ ዝሆን ነሽ በጂጂ ስሆን እንደዛ ቀልደሽ ጡትሽን አሰርተሽ ሙሉ ሰውነትሽን አስመጥጠሽ ነው የመጣሽ። ሰርጀሪ አስመጥጠሽ አርገውን የመጠጡሽ። በቀሰም ጦርነት በአንድ ሳምንት ውስጥ ከስድስት ሺ እስከ አስር ሺ ሬሳ የሚነሳበት ነው ያሉት ነገር፣ ልክ ውሃ የገጠመበት ነው የምታዩት ድብደባ ማለት ነው እና በዚህ ድብደባ የተነሳ እንግዲህ በሃያ አራት ሰዓት ውስጥ አንድ ሺህ አስር የሚሊተሪ ወታደር እየሞተበት ካለ እጅግ ዘግናኝ የሆነ ጦርነት ነው። በእርግጥ አውሮፓው ከሁለተኛው ዓለም ጦርነት በኋላ እያስተናገደ ያለው እጅግ በጣም ውስብስብ እና ብዙ እልቂትን እያስተናገደ ያለ ከባድ ጦርነት ቢኖር ይሄ የኬቭ እና የሞስኮ ጦርነት መቋጫው ምንድን ነው ተብሎ ሲጠበቅ መቋጫው ደግሞ በኔቶ እና በሩሲያ መካከል ያለውን ጦርነት ቀስቃሽ የሚሆንበት ምልክቶች የሚታዩበት ነው ተብሎ ይገመታል። እነዚህ አውሮፓ ሀገራቶቹ በዩክሬን ሜዳ ላይ ሩሲያን ማዳከም ስራቸው አድርገው ወስዶታል። በሰው ሜዳ ላይ ሩሲያን እያዳከሙ ይገኛሉ። ምክንያቱም እነሱ በፍለፊት ተገልጠው ቢመጡ እና አሁን ባላት የሩሲያ አቅም ላይ ፍለፊት ገጥመን ማሸነፍ የምንችልበት ነገር ላይፈጠር ይችላል። ስለዚህ እና ቁስላት የቆሰለን አንበሳ እግሩን የመታ ነውን እግሩን የቀጨ ነውን አንበሳ ከታች ለመድፈቅ ምንም አይዳግተንም የሚባል ይሄ የሀገር ብሂል አለ አይደል? አጎነበሰን በኩርኩም እዛው ድፈቁ አይነት ነገር። ስለዚህ አንድ ሩሲያን እንድታጎነብስ እናደርጋት እንጂ መቃወስ መክተቱ ለእኛ ተዉት፣ የሚነጭ ባት ነገር ግን ይህንን ጨዋታ እያደረጉ የሚገኙት በውክልና ይሄ ፕሮክሲ ዋር በሚባለው ጦርነት ውስጥ በዩክሬን ሜዳ ላይ ሩሲያን ማዳከም ነው እንጂ ጦርነቱን ዩክሬን እንደማታሸንፍ ያውቃሉ። በነገራችን ላይ የእነዚህ ሀገራት ተሳትፎ ባይኖርበት ዩክሬን ለሩሲያ ቁርስ ናት። ምክንያቱም ማመጣጠን፣ በሚሊተሪ ኃይል ማመጣጠን፣ ለምሳሌ ሩሲያ የመቶ አርባ አራት ሚሊዮን ህዝብ ባለቤት ነች። ስለዚህ ዩክሬን ጦርነቱን ስትጀምር አርባ አራት ሚሊዮን ህዝብ የሆነች ናት። ስለዚህ የመቶ ሚሊዮን ልዩነት አለ። በአሁኑ ሰዓት ዩክሬን ወደ ሀያ ሰባት ሚሊዮን ህዝብ ብቻ ነው የሚኖርባት። ጦርነቱ ሲጀመር የዛሬ ሶስት አመት ተኩል አካባቢ ላይ አርባ አራት ሚሊዮን ህዝብ ይኖርባት የነበረች ዩክሬን ተሰደውም የሚሞተውም እየሞተ እየተሰደደውም ተሰዶ ሀያ ሰባት ሚሊዮን ደርሳለች ማለት ነው። ይህ ማለት ወደ አስራ ሰባት ሚሊዮን ህዝብ ስንጥልዋ ምጥ የሚታወቀው ነገር የለም ማለት ነው። በዚህ ሶስት ዓመት ተኩል ውስጥ ብቻ ማለት ነው። ስለዚህ ይሄ የከበደው ጦርነት ዩክሬን ደማት አሸንፈው እና ያስባለን ማለት ሌላ በሚሊተሪ አቅም ላይ እንሂድ ብንል ሩሲያ ያላት የሚሊተሪ አቅም ሙሉ ኔቶ ካለው አቅም ይበልጣል እንኳን ለዩክሬን ማለት ነው። ለምሳሌ ሩሲያ በአመት ውስጥ አንድ ሺ አምስት መቶ ታንኮችን ታመርታለች። ይሄ ተፈለፍላለች ማለት የሚቀል ይመስለኛል ታመርታለች በአንድ አመት ውስጥ አንድ ሺ አምስት መቶ ታንክ የምታመርት ከሆነ ትፈለፍላለን እንጂ የሚባለው ይሄ ታመርታለ አይባልም ኔቶ ሩሲያ በሶስት አመት ውስጥ የምታከናውነውን የሚሊተሪ አቅም ኔቶ በአመት ውስጥ ማከናወን አይችልም ሰላሳ ሁለት ሀገር ሆኑ ማለት የኔቶ ሀገራቶች ሰላሳ ሁለት ሀገራቶች ናቸው ማለት ከዚህ ውስጥ ግን አሜሪካንን ላውጣትና ሰላሳ አንዱ ሀገራቶች በሚለው እንያዘው ምክንያቱም የአሜሪካ አቅም ምንም ጥያቄ የለውም። በዓለም ላይ ሚስተካከላት ይኖራል ብለን አናግብም። እንግዲህ በሚሊተሪው አቅም ላይ ያው ደረጃ ሲወጣ አሜሪካ አንደኛ ናት፣ ሁለተኛ ሩሲያ ናት፣ ሶስተኛ ቻይና ናት። ይሄ እንዳለው ነው ማለት ነው። ግን አሜሪካንን አውጥተን ኔቶን ብቻውን ሰላሳ አንዱን ሀገራት ወይም ደግሞ የአውሮፓ ሀገራት የሚባሉትን ሀያ ሰባቱን የኔቶ ሀገር አባላቶችን ይዘን የአውሮፓ ሀገራቶችን ማለት ነው እነዚህን ይዘን ከአቅማቸውን ከሩሲያ ጋር ስንፈታትሸው ራሱ ሩሲያ የምትበልጥባቸው ነገሮችን ትመለከታላችሁ። በሚሊታሪ ላይ ስትሄዱ አንድ ነጥብ ሁለት ሚሊየን ወታደር ኔቶ አለው የተዘጋጀ። ሩሲያም አንድ ነጥብ ሁለት ሚሊየን ወታደር አላት የተዘጋጀ። የተጠባባቂ ሁለት ሚሊየን ወታደር ሩሲያ ሲኖራት፣ ኔቶ እንዲሁ ወደ ስምንት መቶ ዘጠኝ መቶ ሺህ የሚደርስ ተጠባባቂ አለው። ስለዚህ በሰውም ሀይል ሩሲያ ትበልጣለች ማለት ነው። ከዛ ስንሄድ በኢኮኖሚ አውሮፓዊ ይበልጣል። ምክንያቱም የተደራጀ ኢኮኖሚ አለ፣ እንደገና ሀገራቶች የሚያዋጡበት ነው። በአሁንም በተበየነው መንገድ መሰረት የኔቶ አባል ሀገራቶች ከሁለት ፐርሰንት ሀገራዊ ጥቅል ገቢያቸው ውስጥ ሁለት ፐርሰንት ለኔቶ አባልነት መዋጮ ማውጣት አለባቸው የሚለው ወደ አምስት ፐርሰንት እያሳደጉት ይገኛሉ። ይሄ ውሉ ጸድቆ ከመጣ ያለው የኢኮኖሚ መጠን ምንም ጥያቄ የለውም፣ ሩሲያን ይበልጣሉ። ከዛ ስንሄድ ግን በሚሊተሪ አቋም ስንሄድ፣ በታንክ ሩሲያ ትበልጣለች። በታንክ ሩሲያ አሜሪካንን አውጥተን ነው ታዲያ እንድትታወቅ የምንፈልገው ማለት ነው። ከእንደገና ስትሮንግ መሳሪያዎቹ ማለት የተፈለገውን ፖይንት በሚፈለገው ደረጃ ማድረስ ይችላሉ። አንጀት አርስ ናቸው የሚባሉ መሳሪያዎች ሩሲያ ቤት ውስጥ እንጂ ኔቶ ቤት ውስጥ አይደለም ያሉ የኔቶ መሳሪያዎች በዩክሬን ሜዳ ላይ ተፈትሸው በዚህ ግባ የሚባል ነገር አላመጡም። በነገራችን ላይ ዩክሬን እየተንደፋደፈች ያለችው በራሷ ድሮን እና ይሄ ፓትሪዮት የሚባለው የአየር መቃወሚያ የማይዘውን እያሳለፈ የሚይዘውን እየመለሰ እንግዲህ እያንገዛገዛት ይገኛል። ግን ምንድነው እነሱ የሚፈልጉት በቃ በአቅም በአቅም ዝም ብሎ መሳሪያውን ያቀርባሉ። ዝም ብሎ ሲያታግሏት ይኖራሉ ማለት ነው። ምንድነው አሁን ለምሳሌ ሩሲያ አንድ ስፍራ ያዘች። በቀላሉ ዝም ብላ ሄዳ ስፍራውን አትይዝም። ገብቷቸዋል። እነሱም ጥይት ያቀርባሉ እንዲሁ ሲታኮሱ በዛ ውስጥ መውደቅ እና ምንድን ማለት መቻል አለበ። ነገር ግን ሩሲያ ውስጥ ዘልቆ የሚገባ መሳሪያ ግን ብዙም የታየ አይደለም። ብዙም የታየ አይደለም። እንግዲህ እስከ ቶማዎክ ሚሳይል፣ ቶማዎክ ሚሳይል ነው ገና ቼክ ያልተደረገው በዩክሬን ሜዳ ላይ። ሌሎቻቸውን ሚሳይሎች በአብዛኛዎቹን ቼክ አድርገዋል። እንግሊዝ አለኝ የምትለውን ጥርሷን ነቅላ እስክታክል ድረስ ተጠብቤበታለሁ ያለችው ውስጥም ሻዶ ምን ውሃይ ብላው ምን ብላው በማይታወቅ ደረጃ ምን በደረጃ ምንም የሚነገረ ነገር የለም። ምንም ለውጥ ያመጣው ነገር ያለ ስለሌለ ማለት ነው። ፓትሪዮት ሲስተም ይሄው የሩሲያ ድሮኖችን መቃወም አቀቶት ተደናግሮ ይገኛል። በጣም በ500 ብር በ500 ዶላር የሚሰሩ የሩሲያ ድሮኖችን የፓትሪዮት አንድ ቢሊየን ዶላር የሚያወጣው ፓትሪዮት እንግዲህ አንድ ፓትሪዮት ለመግዛት አንድ ቢሊየን ዶላሮች ከካዝና ሊኖሩ ይገባል። ይህንን ነው ፈሰስ አድርግ። ስለዚህ አንድ ቢሊየን ዶላር ማለት ወደ ሀገርኛው ወደ ጥቁሩ ሂሳብ አንድ አይደለም። እንዲሁ በመንግስታዊ በባንኩ እንመንዝረው እንመነዛዝረው ካልን ወደ መቶ ሀምሳ ቢሊየን ዶላር ነው የሚመጣው ወገን፣ አንድ የፓትሪዮት ሲስተም ማለት ነው። ስለዚህ የሆነ ሀገር አመታዊ በጀቱ ራሱ እንደዛ ላይሆን ይችላል። የሆነ ሀገር ናት። ስለዚህ